ፍርድ ቤት ክስ ስታቀርቡ መክፈል ስላለባችሁ የዳኝነት ክፍያ በተመለከተ ማወቅ ያለባችሁን የተወሰኑ ነጥቦች ዛሬ አነሳላችኋለሁ። ምክንያቱም ምንድን ነው በቅርቡ ከሚያዝያ 29 2017 ዓመተ ምህረት ጀምሮ ተግባራዊ የሚደረግ የዳኝነት ክፍያን የተመለከተ ደንብ ወጥቷል። ደንብ ቁጥር 1 2017 ህዝባ 2017 የሚባል ማለት ነው። ስለዚህ ምንድን ነው አንድ ሰው ክስ ወይም አቤቱታ ሊያቀርብ አገልግሎት ሊጠይቅ ወደ ፍርድ ቤቶች ሲቀርብ ምን ያህል ገንዘብ መክፈል ይጠበቅበታል? እያንዳንዱ አገልግሎት የሚለውን በተመለከተ ነው እንግዲህ ደንቡ በዝርዝር የሚያስቀምጠው ማለት ነው። ነገር ግን በዛሬው ቪዲዮ ዋና ዋና ያልኳቸውን ነጥቦች ነው የማነሳላችሁ። ለምሳሌ ማነሳላችሁ ምንድን ነው የዳኝነት የሚከፈልባቸው እና የማይከፈልባቸው ክሶች የትኞቹ ናቸው የሚለውን አነሳላቸዋለሁ። የዳኝነት ክፍያ ከተከፈለና መዝገብ ከተከፈተ በኋላ የዳኝነት ክፍያው ሊመለስ ስለሚችልበት ሁኔታም አነሳላቸዋለሁ። ከዚህ በተጨማሪም በገንዘብ የማይተመን ክስ ሲኖረንና እንዲሁ ደግሞ በገንዘብ የሚተመን ክስ ሲኖረን እንዴት ነው ያከፋፈሉ ሁኔታ የሚለውን በተመለከተ አነሳላቸዋለሁ። እንዲሁም ደግሞ የተወሰኑ ክፍያዎችን ለዚህ አገልግሎት ይሄን ያህል መከፈል አለበት በሚል ደንቡ የሚያስቀምጣቸው አሉ። እነሱን በአጭሩ አነሳላቸዋለሁ ማለት ነው። ስለዚህ ወደ ቪዲዮ ከሜዲ በፊት እንኳን ደህና መጣችሁ ማለት ትፈልጋለሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። ስለዚህ እስቲ መጀመሪያ በገንዘብ የሚተመን ክስ እና በገንዘብ የማይተመን ክስ የሚለውን በተመለከተ የተወሰነ ነገር ልበላችሁ። በገንዘብ የሚተመን ክስ ማለት ምንድን ነው? ገንዘብን የሚመለከት ክስ ሆኖ ክስ የቀረበበት ተንቀሳቃሽም ሊሆን ይችላል፣ የማይንቀሳቀስ ማናቸውም ንብረት በተመለከተ የሚኖር ክስ ነው። በገንዘብ ሊተመን የማይችል ክስ ደግሞ በባህሪው ምንድን ነው? በገንዘብ ሊገመት የማይችል ሆኖ ከግለሰብ ስብዕና ጋር የተያያዙ የመብት ማስከበር አቤቱታዎችን የሚጨምር ማለት ነው። ይሄንን እንግዲህ በዝርዝር የትኞቹ ናቸው የሚለውን ወደፊት ላነሳላችሁ እችላለሁ። ምንድነው ግን በቀላል አማርኛ በገንዘብ የሚተመን ክስ ማለት ለምሳሌ አንድ ሰው የፍታቤር ክስ ሲያቀርብ አንድ ሚሊዮን ብር ተከሳሽ ይክፈለኝ ወይም ተከሳሾች ይክፈሉኝ የሚል ክስ ቢያቀርብ ይሄ በገንዘብ ይገመታል ማለት ነው። ያው በቀላሉ መረዳት እንደሚቻለው ነገር ግን አንዳንድ ክሶች ለምሳሌ እንደ የድምጽ ብክለት ለምሳሌ እናንሳ የድምፅ ብክለትን መሰረት አድርጎ አንድ ሰው ክስ ቢያቀርብ ይሄ በገንዘብ ሊተመን የሚችል አይደለም ማለት ነው። ሌሎችም እንግዲህ ማንሳት የምንችላቸው ምሳሌዎች ይኖራሉ። ነገር ግን ሀሳቡን ባጭሩ የተረዳችሁት ይመስለኛል። ስለዚህ ስለዚህ በገንዘብ ለሚተመኑና ለማይተመኑ ክሶች አከፋፈሉ እንዴት ነው የሚለውን ስንመለከት በገንዘብ ለሚተመኑ ክሶች ክፍያው መሆን ያለበት በደንቡ ላይ እንግዲህ በአባሪ የተያያዘ ሰንጠረዥ አለ። ስለዚህ በዛ ሰንጠረዥ መሰረት ይሆናል ማለት ነው። ስለዚህ በሰንጠረዡ ላይ ምን ያህል የዳኝነት ክፍያ ሊከፈል ይገባል የሚለውን በዝርዝር ተቀምጧል ማለት ነው። ስለዚህ በዚህ ቪዲዮ መጨረሻ ይሄንን አባሪ ወይም ሰንጠረዥ ስለማያይዝላችሁ መመልከት ትችላላችሁ። ከዚህ ጎን ለጎን በገንዘብ ሊተመን ደግሞ ለማይችል ክስ ጠቅላላ ተደርጎ የተቀመጠው ምንድን ነው? ማንኛውም በገንዘብ ለማይተመን ክስ ለምሳሌ ጉዳዩ ለመጀመሪያ ደረጃ ፍርድ ቤት የሚቀርብ ከሆነ አንድ ሺ ብር፣ ለከፍተኛ የሚቀርብ ከሆነ አንድ ሺ አምስት መቶ ብር፣ ለጠቅላይ ፍርድ ቤት የሚቀርብ ከሆነ ሁለት ሺ ብር በሚል እንግዲህ በቁርጥ አስቀምጦታል ማለት ነው ክፍያውን። እንዲሁም ደግሞ ለምሳሌ ባልና ሚስት የንብረቱን በፍርድ ቤት ለማረጋገጥ ቢፈልጉ አምስት መቶ ብር የመክፈል ግዴታ አለባቸው። ከዚህ ውጪ ጊዜው ያለፈበት የይግባኝ ወይም ደግሞ ሰበር ማስፈቀጃ ለማቅረብ ብትፈልጉ ክፍያው መቶ ብር እንደሆነ ያስቀምጣል። እንግዲህ ሌሎች እስቲ ምን ምን ክፍያዎች አሉ የሚለውን የተወሰነ ነገር ላንሳላችሁ። ለምሳሌ ምንድን ነው ለተከራካሪ ወገን እናንተ ከሳሽ ሆናችሁ ለተከሳሽ እንደማለት ነው ወይም ደግሞ ለምስክር መጥሪያ ለማውጣት ለተከሳሽ ወይም ደግሞ ለምስክር መጥሪያ ለማውጣት ብትፈልጉ በ በምስክር ቁጥር ማለት ነው። ለምሳሌ ለአንድ ምስክር ማውጣት ብትፈልጉ ሀምሳ ብር መክፈል ይጠበቅባችኋል ማለት ነው። ስለዚህ ሶስት ምስክር ካላችሁ 150 ብር እንደማለት ነው። አንድ ተከሳሽ ከሆነ አንድ ላይ 200 ብር ማለት ነው። በዚህ መልኩ ነው እንግዲህ መክፈል የሚጠበቅባችሁ። ከዛ ውጪ የፍርድ ወይም ደግሞ በመዝገብ ውስጥ የሚገኝ ሰነድ ይሰጠኝ ብላችሁ ከጠየቃችሁ በአንድ ገጽ አምስት ብር የመክፈል ግዴታ አለባችሁ ማለት ነው። እንግዲህ እነዚህ የተወሰኑት ናቸው። ሌሎችም ክፍያዎች ወይም የክፍያ መጠኖች በዝርዝር በደንቡ ላይ ተቀምጠዋል። ለምሳሌ ለይግባኝ ምን ያህል ይከፈላል፣ በክርክር ሂደት ወይም ከውሳኔ በኋላ ለሚቀርቡ አቤቱታዎች ምን ያህል ይከፈላል የሚለውን በተመለከተ በደንቡ ላይ በዝርዝር ተቀምጧል። ያው ሁሉንም ማንሳት እዚህ ጋር ብዙ ስለማይመች ወይም ደግሞ አስፈላጊ ስላልሆነ ነው። ስለዚህ ከዚህ ቀጥሎ ደግሞ ማነሳላችሁ ምንድን ነው የከፈላችሁት የዳኝነት ገንዘብ ተመላሽ ስለሚደረግበት አጋጣሚ ነው። በነገራችን ላይ ክስ ከተሰማ በኋላ ሙሉ ለሙሉ የዳኝነት ክፍያ እንደማይመለስ በግልጽ ያስቀምጣል በደንቡ ላይ። ስለዚህ ማለት ምንድን ነው መዝገብ አስከፍታችሁ ክስ ለመስማት ይቀጠራል። ስለዚህ ክስ ከተሰማ በኋላ ለምሳሌ ጉዳዩን በእርቅ ብጨርሱት የከፈላችሁት የዳኝነት ክፍያ ሊመለስላችሁ አይችልም። ነገር ግን ክስ ከፍታችሁ መጥሪያ ከመውጣቱ በፊት ክሱን ብተውት ምንድን ነው የሚሆነው? አምስት ፐርሰንት ብቻ ተቀንሶ የከፈላችሁት የዳኝነት ክፍያ ይመለስላችኋል ማለት ነው። ከዛ ውጭ ደግሞ ፍርድ ቤቱ ጉዳያችሁን ሲያየው ያቀረባችሁትን ክስ እንግዲህ ተመልክቶ ፍርድ ቤቱ ስልጣን የለውም ሊል ይችላል ወይም ደግሞ ከሳሽን ክስ ለማቅረብ ምክንያት የለውም ብሎ መዝገቡን ሊዘጋ ይችላል። ስለዚህ በእንደዚህ አይነት አጋጣሚዎች ላይ አስር ፐርሰንት ብቻ ተቀንሶ ሌላው የዳኝነት የከፈላችሁት ይመለስላችኋል ማለት ነው። ስለዚህ ሌሎችም እንግዲህ በዝርዝር ተቀምጠዋል። እየተወሰነ እየተቀነሰ የዳኝነት የከፈላችሁት ክፍያ ሊመለስ የሚችልበትን አግባብ አስቀምጧል ማለት ነው ደንቡ። ሌላው እንግዲህ ላነሳላችሁ ሞዶ ምንድን ነው በየትኞቹ ሁኔታዎች ነው የዳኝነት የማይከፈለው የሚለውን በተመለከተ ስና የመጀመሪያው ምንድ ነው የቀለብ ክፍያ ና የልጅ አስተዳደግን የሚመለከቱ ክሶች ወይም አቤቱታዎች ናቸው። ከዛ ውጭ ደግሞ በሴቶች፣ ህጻናት፣ አረጋውያን አካል ጉዳተኞች ጋር ተያይዞ የህዝብ ጥቅምን ለማስከበር ወይም ደግሞ አካልን ነጻ ለማውጣት እንዲሁም ደግሞ ሰብአዊ መብታቸውን ለማስከበር በሲቪል ማህበራት የሚቀርቡ ክሶች የዳኝነት አይከፈልባቸውም ማለት ነው። የአካባቢ ጥበቃን የሚመለከቱ በደሃ ደንብ የሚቀርቡ ክሶች፣ በወንጀል ጉዳይ የሚቀርብ ክርክር፣ እንዲሁ ደግሞ ሰራተኞች በአስተዳደራዊ መልኩ ያገኙትን ውሳኔ ለማስከለስ ፍርድ ቤት ለሚያቀርቧቸው አቤቱታዎች ወይም ይግባኝ ልንለው እንችላለን ይግባኞች የዳኝነት አይከፈልም ማለት ነው፣ በግልጽ እንደተቀመጠው። በመጨረሻ እንግዲህ ሁለት ነጥቦችን ነው እንድትይዙ የምፈልገው በዚህ ቪዲዮ እንግዲህ ጠቅላላ አርጌ ሳነሳ አንደኛ፣ ምንድን ነው ከፍርድ ቤቶች ለምትፈልጉት አገልግሎት ምን ያህል ልከፍል እችላለሁ ስለሚለው ጉዳይ ቀድማችሁ ተዘጋጁበት። እንግዲህ ምንድን ነው ደንቡንም ተመልክታችሁ የገንዘብ መጠኑን ማወቅ ትችላላችሁ። እንዲሁም ደግሞ በዚህ ቪዲዮ መጨረሻ እንዳልኳችሁ ሰንጠረዡን ስለማያይዘው ለምሳሌ በገንዘብ የሚተመን ክስ ቢኖራችሁ የሁለት ሚሊዮን ወይም የአምስት ሚሊዮን ክስ ቢኖራችሁ ምን ያህል ነው የሚጠበቅብኝ የሚለውን በተመለከተ በቀላሉ ማወቅና መዘጋጀት ትችላላችሁ ማለት ነው። ሁለተኛ ደግሞ ምንድን ነው ክፍያውን እንግዲህ የዳኝነት ክፍያውን የሚተምነው የፍርድ ቤት ባለሙያ ነው። እንግዲህ ክስ ይዛችሁ ስትቀርቡ ይሄን ያህል የዳኝነት ክፍያ መክፈል አለባችሁ ትባላላችሁ። ስሌቱ ላይ ልዩነት አለ ብላችሁ በመካከላችሁ አለመግባባት ቢፈጠር ምንድን ነው ማድረግ ያለባችሁ የሚለውን ላንስ አላችሁ። ስለዚህ ምንድን ነው ማድረግ ያለባችሁ እንደዚህ አይነት አለመግባባት ከተፈጠረ ቀጥታ ቅሬታችሁን ሬጅስትራር ነው ቀርባችሁ ቅሬታችሁን ማቅረብ ያለባችሁ። ከዛ ሬጅስትራር በእለቱ ን ውሳኔ መስጠት ያለበት ይላል ደንቡ። ስለዚህ ሳይውል ሳያድር በእለቱ እዛ ቅሬታ እንዳቀረባችሁ መልስ ሊሰጥ ይገባል። በዚህ መልኩ ነው ሊከፈል የሚገባው ብለው ማስተካከያ ሊሰጥ ይገባል ማለት ነው። እንደየሁኔታው ሁኔታው ሬጅስትራር ። ስለዚህ በድጋሚ ደግሞ ሬጅስትራር በሰጠው ውሳኔ ላይ ቅሬታ ካላችሁ ምንድን ነው ማድረግ የምትችሉት የሚለውን ስንመለከት በቀጥታ ተቃውሟችሁ ለችሎቱ ጽፋችሁ ማቅረብ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ የዳኝነት ክፍያችሁን ቀድማችሁ ተዘጋጅታችሁ መክፈል ትችላላችሁ። እዛም ከቀረባችሁ በኋላ ደግሞ ያለውን ችግር በዚህ መልኩ እንግዲህ ማኔጅ ማድረግ ትችላላችሁ ማለት ነው። ስለዚህ የዛሬው ቪዲዮ እንደጠቀማችሁ እርግጠኛ ነኝ። ከቀናት በኋላ በሌላ ቪዲዮ መለሳለሁ። መልካም ቀን